ሴት ጓደኛለች መትር ምናምን ነገር ነው ሚለ ኮንዶም ሳይሆን ቻምፓንዚ ቻምፓንዚ የሚባለውን ከቆዳ የተሰራው። እናቴ እዚህ ሀገር በጣም ከባድ ነው። እንዳልዘጋብሽ እንዳልዘጋብሽ። እኔ እናቴ እንደዚህ አይነት ወሬ ማውራት የለን ችግሩ ይሄ ችግር ለእኛ አልተረፈም። የሴት ነገር ስለሆነ ያንተ ደግሞ እዚህ ድረስ እኔ ቤት ድረስ ነው የሚመጣው ማለት ነው። አስባችሁታል? እዳው እራሱ እኔ ጋር ቢመጣ አስባችሁ እንዴት እንደምሆን ያ አምጥቶ ማሚ የልጆች እንክፈል ተብያለሁ። ማሚ ፋሚሊ ራይት እንዲህ ብሎኛል። አብረና ምና አብረ አንቺም እናቶሽ እኔም እናት ብንሆን የምናመጣው ነገር የለም። ጥሩ ነው እናት ሆነሽ ኢትዮጵያኛም በመስደብ

መ ናመ አመጣች ልጅቷ። ምክንያቱም ዝ ኔደሞ አንደኛ ነስተል ምን ዋጋ አለው? ጠበቃ ያ ህጉ ባለለት ነው የምሄደው። ሀበሻ ጠበቃ ሆነች ፈረንጅ ጠበቃ ሆነች ምን ሆነች በህጉ ነው የሚሄደው። አንዳንድ ሰዎች ደግሞ አላቸው ጠበቃ መሆን ያብራቸዋል፣ ግን ጠበቃ መሆን አይቻልም፣ ጭንቅላት ያስፈልጋል። ሴተኛ አዳሪ ጠበቃ መሆን አይቻልም። ገባሽ ጠበቃ ለመሆን ካማረሽ መማር አለብሽ። ያ እዚህ ጋር መተሽ የዩቱብ ጠበቃ ልትሆኚ ትችላለሽ። የቲክቶክ፣ የፌስቡክ ጠበቃ ልትሆኚ ትችላለሽ። ኑሮውን ግን የሚኖረው ሰውየው እንዲያውም፣ እንዲሁም ብቻላችሁ ብቻላችሁ፣ አፋችሁን በመያዝ ብትተባበሩት እኛም ሀዘኔታ ሊኖረ ይችል ነበረ። ገባችሁ? እኔ እንኳን አዝናለሁ። ከፋም ለማም እግዚአብሔር ምስክሬ ነው፣ አዝናለሁ። እራሱ ጠይቁት። እንዲህ ብትሳደብም ይላችኋል፣ አያትየው ልዩ ናት። ሌላችሁ ይችላል። ጠይቁት። እየሰደብኩት እራሱ አዝንለታለሁ ለምን እንደማዝንለት ታውቃላችሁ? እንደው ሲፈጥረኝ በዚህ ልጅ የተነሳው መቼስ ደግሞ ነገ ፊሎ በቃ ምን ትለኛለች እላለሁ። እግዚአብሔር ምስክረኝ ነው። ልጆቹ ነገ ምን ይሉኛል? አዝንለታለሁ። እኔ ብዙ ነገር ስደግፈ የነበረው በእኔ ነበረ። አሁን እራሱ ጣጣ አምጥቶ ነው ገደል ውስጥ የገባ እራሱ። ተው፣ ኧረ ተው፣ ኧረ ተው፣ ተው፣ ተው ከዚህ ሴትዮ ጋር ተው፣ ተው። የልክት ኃይለኛ ልጅ ናት። እዚህ ላይ የምናየው ነገር በሙሉ ውሸት ውሸት እንደሆነ ውሸት። ስለዚህ እናት መሆኖትን ብንቀበለው እኔም እርሶም ሕጉን መሰረዝም መደለዝም አይቻልም። ብዝን ሄ እንዶ ችላሉ በህግ እና በህግ የሚካሄድበት አገር ነው። ለዚያውም ደግሞ እንደዚህ ሴትዮ ጋር እቺ ሴትዮ ራሷ ጠበቃ ናት። ጂጂቢቲና ጂጂቢቲ የሚባላል ከኔ ጋር ነች ጂጂቢቲ እና ኔ ለጂጂቢቲ የሚባላል ጉግል የሚባላል ምን የሚባላል እሱን ተማምናችሁ እናት በተለይ ሰው እና ኤሌክትሮኒክስ የጻፈው ነገር ፍር ስትሉ እቺ ሴትዮ ግሮ ሚሳይል የሚባል ስም የወጣላት ወይዘሮ ሳምሪ ሚሳይል ታውቃላችሁ። ሚሳይል ሚሳይል ናት። እራሱ ህጉን መጽሐፉን እንጂ የምታነበው ጂጅቢት አደለም። ኦኬ እኛም አንችላት ተደርድረሽ አልኩሽ። አስተዋሚ ብትሆኝ፣ የህግ ኃላፊ ብትሆኝ ምናምን ህግ ተከትላል ሌሎሰው ቤተሰብ ዘመን አዝማድ ግሩፕ ሆናችሁ ብትመጡ ይከኖት ይከኖት አትች አትችልም። ምክንያቱም ህግ ነው የሚዳኛው፣ ህግና ህግ ብቻ ነው የሚዳኛው። ህግ ደግሞ በጣም ሲምፕል ነው፣ በጣም ሲምፕል ልጆች። ያ ማን ማሳደግ ይፈልጋል? አይደለም ማሳደግ አለባችሁ ማን ማሳደግ ይፈልጋል? አይደለም ማሳደግ አለባችሁ፣ ሁለታችሁ። አለቀ። ሌላ ጣት የእናንተ መለያየት የእናንተ ጥሩነቱ፣ ጋብቻ የለም የተፈራረሙት ነገር የለም፣ የሚከፋፈሉት ነገር የለም። ሳት ሰዋይ አሁን ግንኙነታቸው ምንድ ነው? ስለ ልጅነት ስለ ልጅ ብቻ ልጅን ማሳደግ አለባ ማሳደግ ከሌለብህ ምንድ ነው? እንትን ላይ እንትን አስረ መተኛት ነበር ሀላፊነት መውሰድ ጥሩ አይደለም።

ጀጀቢቲ እንዳለው አድርጋችሁ ትልካ ጀጀቢቲ ኢትዮጵያ አልገባችም። ጀጀእኛን ወደ ጀጀቢቲ መጣ ነው ምን አባቱ ላድርገው። ከዲ ጋር አላምናትም እኔ ለጠበቃ በየወሩ ሰላሳ ኤሮ መካፍለው ስንት አመት ስንት ጀጀቢቲ በአማርኛ የለውም። ለዛ እኮ ነው ምን የሚባለው ጃጅ ቢቲ ሰውን እያሽከረከረች እያሳመመች ነው። ተው፣ አልሰማችሁም? ከዛ በዚህ በኩል ደግሞ ምድረ ደነዝ እና ድንዙ ዛለ። ከመቼ ወዲህ ነው ወንድ ልጅ ራይት ያለው እዚህ ሀገር ውስጥ? ከመቼ ወዲህ ከመቼ ወዲህ ይህ ቋን የሚያወቅ እኮ አይዞህ። ከጓንለን ጠበቃ ብር እናዋጣለን። የኔ እናት ብርም አታዋጭም፣ ብርም አታመጭም። ፋሚሊ ራይት የሚባል ነገር አለ። ቁጭ ብለው እንደዚህ እንደ አባ መዝገቡን አይተው አድርገው ግዴታቸውን ተወጡ ነው ካልሆነ ልጆቻችሁ ወደሽ ሳይሆን በግድሽ ትወጫለሽ። ባይሆን የሚያግዝ ቤተሰብ ቢመጣ ጥሩ ነው። ከዛኛው ገዛ ጥሩ ነው። የሚጠብቅ የሚያጥ ፀጉር የሚሰራ የሚያሳድግ እንደኔ ልጅ ማይክላይ እንዲ እንዲ ለማለት ያ ሄ ጋይስ ኤቭሪባዲ ቀረ። በቃ አነሱ የለም፣ ተገለበጠ። አጃችሁ ሀገሩ ለሴት እንደሚያግዝ ቱ ዩ ቤቢ አይም ሶ ሶሪ። አጃችሁት አይደለም አንተ አፈቁጭ ትላለህ። ሴቶቹ እዚህ ላይ ወጥተው ሄይ ኤቭሪባዲ ኢትዮጵያ በዚሁ እንኳን መለኘት ይቻላል። የዚህ ሀገር ህግ ኢትዮጵያ ቢሆን ኖሮ በሩን ከፍቶ ጀምር ከዛ ሀያ አምስት ዓመት ሀያ አምስት ዓመት ፋሚሊ ፍርድ ቤት የቤተሰብ ፍርድ ቤት ልጆቹ ኮሬድ አድጓል። ሚስት ልጆቹን ይዛ ፍርድ ቤት ለፍርድ ቤት መንግስት፣ ህግ፣ እባክን ፍርድ ስጠኝ ስትለው ልጆቹ ያድጋሉ። ከስር እሷ እየተቸገረች ከዛ ባልየው ከሀያ አምስት ዓመት በኋላ አሁን ልጆች ይወስደ የሰርጉ ወረቀቱ ልብናሰጩ የሰርጉ ወረቀቱ ልጆቹ አድገው ተምረው ተመ ርቀው ሊያገቡ፣ እናንተ በየወሩ ቁረጥ ይላል። ልጆች ኦልሬዲ እኳ ልጓል። ሀያ አምስት አመት ነው ፕሮሰሱ፣ ሀያ አምስት አመት እነሱ ኦልሬዲ ሀያ አምስት አመት አልኳቸው። ሊያገቡ ሌላ ጅ ሊወልዱ ፋሚሊ ሊመሰረቱ ነው። ጀርመን እንደዛ አደለም። አደለም ኤጀብት ይቅርባችሁ። ሰው ያ ፀባችሁንም ሰይጣን የገባውን ሰይጣን አውጥታችሁ ቁጭ ብላችሁ ለልጆቻችን ይህንን ይህን ማድረግ አለብን ከመንግስት ጋር ይሄ እንዲህ እንዲህ አድርጎ እየተዝረጠረጡ ምናምን ነገር ጥሩም አይደለም። እሱ እንደዛ ነው። እና የዩቱብ እና የቲክቶክ እና የአስተርጓሚ እናቶች ደህና ናቸው። ሰላም ብለናቸዋል። ይመቻቸው። ይመጫችሁ እግዚአብሔር ስለሚከፍላችሁ፣ በውሸት ስትውሉ ከእግዚአብሔር ክፍያው ከሰው አይደለም። እግዚአብሔር ደግሞ ይከፍላል። እዚህ ቁጭ ብለሽ አፍሽን ስትከፍቺ ያ ውስጡን ስለማታውቂው ነገር ዝም ብትይ ይሻላል። ያ ቢቻላችሁ ተባበሩት፣ ተባበሩት በምን አይዞ በማለት ጎብዝ በማለት ሌሎች ወንዶች ወንድሞቻችን እንዲማሩ፣ እግዚአብሔር ምስክሬ ነው፣ እንዲማሩ በአንድ ጊዜ በሁለት ሳምንት የአንድ እንዲህ ሲባል የነበረ በሙሉ እኔን አይታችሁኛል፣ ከእነሱ ጋር ሆኜ አይታችሁኛል፣ አይደለ ልጅ ቀላል ሁለት ልጅ ቀላል ነገር አይደለም። ሕይወትን ሁሉ ነገር የምትሰጠው ለነሱ ነው፣ ትምህርት ቤት ማድረስ አለብን። ማጠብ አለብን። እነሱ ናቸው ሲፈቅዱ የሚያስተኙ፣ ሲፈቅዱ የሚያነሱ። እኛ እንኳን ለሁለት ሆነን ማለት ነው። አሁን ደግሞ በጣም ፈተና አሁን ነው የምትጠየቀው። አሁን አንድ ቀን ከአደም ጋር እወጣለሁ ብዬ ስንቴ እንደወደኩት ታውቃላችሁ? ሶስቴ ጎድቄያለሁ ከአደም ጋር

ሊሰ ግሄዝ መድረግ ይባላል። ስፒድ ምንድን ነው የምትሉት? መጫወት እፈልጋለሁ። አረ መሽቷል። ያ ብርድ ነው የሆነ ነገር ነው አይሰማችሁ? መቀመጭ ከዛ ተኮርፋለች ተኮርፋለች። እኔ ደግሞ እንትኑን አልወደውም። ያ ስፒልታዋ ቆሻሻ ምናምን ስለሆነ አልወደውም። እዚህ መጥተሽ መጫወት አለብሽ፣ ወይ ሌላ ቦታ ሄድም ሀገር ሀገር አለም አያሰሉት ኦኬ፣ እሱ ካልሆነ ትላችኋለች። ሄደን ሱቅ ሄደን በቃ እሰይ አሁን ምንም አይሉ ብላችሁ አምጥታችሁ ምናምን አድርገሽ፣ እሱ ካልሆነ ኬክ እፈልጋለሁ ትላለች። እሺ ኬኩን ገዝታችሁ ስትመጡ ለመጠጠ ቴሌቪዥን እፈልጋለሁ። አንድ ሰዓት ቴሌቪዥን ተብለሻል። አንድ ሰዓት ከዛ ሳያ የበለ ቁጭ ስትል ግራማ ያ ከጅ ጋር መጫወት ፈልጋሉ። እምቢ ያትያት እምቢ ካሸር ቆሻ አንድ ጊዜ እንደዚህ እንደዚህ ነውና እንደዚህ ቆንና አም ሃንግሪ ኦኬ። ለኔም አዲስ ነገር እኮ ነው ለኔ እኮ እግዚአብሔር በደስታ ተቀበዩ እንዳትናደጅ፣ እንዳትናደጅ፣ ደስ ማለት አመጣጣቸውን እንትን ካልኩ ልሰለች ነው ገባቸውና ልቆጣም እችላለሁ። ከተቆጣ ደግሞ ተለያየ ልትጠላኝ ነው። እንዳትናደጅ፣ እንዳትናደጅ፣ እንዳትናደጅ። እኔ እኮ አሁን እግዚአብሔር እንዳልሰለች ማለት አሁን ሰጠቻቸዋል። ከእናንተ ጋር ደግሞ ልጫወት ምናምን አሁን አፍ አውጥተዋል። እንዲ እናትዮ ደግሞ ትመጣለች፣ ና ተክፈለኛለች እኔ ታውቃላችሁ ዙረትዳለሁ ሄጅ ወክበልቼ ካፌ ጠጥቼ እመጣለሁ ምናምን አይደለም። እና ከዛ እሷ ትመጣለች። አይ ምናምትላቸው እናጎች ስጥ ቀንቃል ቀንቃሉው የሚፈልጉት በቀመቻቸዋለሁ እንደ ልብ ለማዘዝ ማለት ነው። እንደ ልብ ለማዘዝ

እየሆነ እዛ እዛ ስብር ደግሞ ጓደኛ እንኳን የለኝም። አረ ቡና ወጥቼ ልጠጣ እንደው ላተመካያቶ እኔ ላተመካያቶ በእናንዴ ልጠጣ። አረ ላተመካያቶ ደግሞ የረባም ካፌ የላቸውም። ማለት እንትን ወደዚህ ነው ገና ገና ግራማ አብረሽ መሄድ ፈልጋለሁ ቤት ትላለች። እግዚአብሔር ምስክር የለ አብረሽ መሄድ ፈልጋለሁ በቤት አራ ናቴ ከአንክል ጋር መሄድ ፈልጋለሁ። ያኛው ሆማችን አናዘር ሆም ዊ ጎ አናዘር ሆም። እምቢ ማለት በጣም ከባድ፣ በጣም ከባድ። ምክንያቱም የሚመቻቸውን እነሱ ነው የሚፈልጉት። ለምን ስላት አይ ላቭ ዩ ፎሬቨር ዩ አር ኦል ፎር ሚ። አቤት አፏ ደግሞ አቤት አፏ ደግሞ አቤቷ ገና ሻንጣ አይደለም። የሆነ ነገር አስቀምጫት ልገዛ ከወጣው ዘላ አትምጥ ዘላ አትፈልግም። በጣም ለምዳለች። አሁን ልጅቷ አድጋለች፣ ትናገራለች። የሚመቻትን ትናገራለች፣ የማይመቻትን ትናገራለች። ምናምን ምናገር አሁን ነው ማሳደግ የተጀመረው። ካልሆነ ኪንደርጋርደን ስትሄድ ነው የምላቸው። እኔ ደግሞ በማታልለው አታልላለሁ። ኢንቨስት ነው የማደርገው ልጆቹ ላይ ያለኝን ነው። ለምን ብዬ ማታለያ እንዲ ስና ኖ ኖ ኖ ኢስ ቬሪ ስዊት። በጣም በጣም በጣም ኳሊቲ ያለ ነገር ነው የምትወዱት ፊልም ማለት ነው። እኔ ዝም ብዬ እካተላታለሁ እና ውድ ነገር ነው የምትወዱ ትንሹ እንኳን ገና ነው። ትንሹ ግን የታወቀ ሲመቸው እና ሳይመቸው ደግሞ እሱ ያስታውቃል። እንደዚህ አፈቶ ባይናቅም ማለት ነው። አሁን ገና ነው ልጅ ማሳደግ የተጀመረው። ከአምስት ዓመት በፊት የነበረው አይደለም። አሁን ራሱ ያወራል እድገቱ። ተጠንቀቁ፣ ከአምስት ዓመት ወር ተጠንቀቁ፣ ተጠንቀቁ። ልብስ፣ ልብስ ራሱ ልብስ፣ ራሱ የመረጠችውን እንጂ አንዳንድ የጧጧፍ ድብድብ ነው የምንይዘው። ድብድብ ማለት ቤተሩ አሁን ብርድ አይደለም። አታውቀውም እሷ ይሄ ፕሪንሰስን ይመስላል፣ ይሄ ሮዝ ነው አይነት ሷ ፊሎ ኦትሳይድ ስኮልድ ኖ ደግሞ ብርድ። በጣም ደፋር ናት፣ ግዴላት ምንም አይበርዳት፣ ትደፈራለች እንደናት ግም እንደዚህ ናት። እኔ ደግሞ ኖ ይሄ ብርድ ነው የፕሪንሰስን ልብስ መለሻ አይደለም ቾይስ ማይ ሰልፍ ትላቸዋለች። የላ ያረ ይስ ማይ ሰልፍ ወይም ሳምሪ ብትኖሩ ሃርዱ ያለው ወንዱ ራሱ ወንዶ ራሱ ይገባና መርጦ እዚህ ሰዋን ይላቸዋል። ለምኝ ነው ፑሊ ራሱ ከላይ በቃ እንዲህ ሹራብ ራሱ እኔ ደግሞ ብርድ ቅኒና ብርድ በጣም ተከባብረን ተፈራርተ ብርዱ ብርዱ ብለሽ ስላት ጊዜ አም ጉድ አም ኦኬ አም ጉድ ትላለች። ጋይስ አሁን ነው የሚከብደን አሁን ምንም መርስ የለንም። እሺ፣ እሺ፣ እሺ ለኢትዮጵያ ወንድ በኛ በባህላችን ላደግን ፋሚሊዎች ነፍሴ እሺ ነው የምትይው። እሺ ኖ ኖ ኖ፣ ድሮ ማሳደግ አይባልም ጋይስ፣ የድሮ ማሳደግ አይባልም። ህዝብ ህዝብ ይመስክር፣ ህዝብ ይመስክር። የድሮ ማሳደግ አይደለም። ልጆች ሕፃን ሲሆኑ ምናልባት እናንተ ትታሰራላችሁ። አሁን ግን የእናንተን አይምሮ ነው የሚያስሩት። ይናበት አይነት ልጆች እራሳቸው ናቸው ቾይስ። እዚህ ምግብ ይሰራል ከዚህ ምግብ ምርጥ ነው የሚባሉት። አሁን ትምህርት ቤት ገብተዋል። እኛም ጋር ትመጣና ይነዋ ትልሻለች። ምን እየሰራሽ ነው? ምግብ ልሰራ ነው ብላችሁ እኔ ምግብ ልሰራ ነው ምድ፣ እኔ አሁን ላቅ ብሎሆነ የሰራሽ ነበር አቀሉ አይደለም። የሚወዱትን ታውቂያለሽ። አሁን አይደለም ነፍሴ እንደዚህ ምግብ ካን ዩ ሜክ ዚስ ዋን ማማ ትላለች። አይ ላይክ ኢት እስክቤተን አይ ላይክ ዲስ ምናም ትላቸዋለች። ከሌለ ገስቶች መተሽ ነው ምታመስ። ስለዚህ በርገር እንኳን በጣም ኩል ናት የኔ ባህሪ ያላት ነብሶች፣ ምትበላው ነገር ታውቃለች ልጅቷ። መጨፈር እፈልጋለሁ በዚህ ሰዓት እንዲህ ማድረግ እፈልጋለሁ፣ እንዲ እፈልጋለሁ እችላለሁ፣ እንደዚህ ግን እንደዚህ ግን አልችልም ደስ የምትለው ግን

ከዛ ማሚ ሚሰራ የለሽ ማለት አችን ይስራ ያችን ይጠብቃለሁ ስላት፣ ከዛ ስለ ሌላ ሰው ጠየቀች። አይዶን ነው አልኳት። ምን እናት ግን እንዳልቻት አይዶን ነው። ቬሪ ቶል ማይ አንክል አለች። አዘር አንክል ቬሪ ሾርት። ኦኬ ዩ ሀብ አንክል? የስ

እንደዛ እንዲሆነ የፈለግሽው አይቻልም ን ማንም ጋር ማንም ጋር ልጅ አሳደገ የራስሽን ባህሪ ልትሰጫቸው አትች እኔ የወጣችሁ አምነሽ ትቀበያለሽ። የማለች መሰለች የእኔ አንቺ የፈለግሽ እንዳንቺ ደንቁር፣ ልጄንም እኮ ረጅም ቀሚስ እኮ ልታስለብሽ ነበር። አንቺ ደንቁር፣ የዩቱብ እና የሶሻል ሚዲያ ማህበረሰብ ያ ይኖራሉ ያድጋሉ እንደ ልማዳችሁ ለእናንተ

ይችላል። ህዝብን የምታነቃቀፍ ጎበዝ። ጀምራ ጀምራ። አዎ ከአብይ አህመድ በኋላ ከአብይ አህመድ በኋላ የኖቤል ተሸላሚ የምትሆነው

አንድ ቀን ደግሞ ምን አለች ይመስላችኋል? ሱፐር ማርኬት ትምህርት ቤት ሄደናና ትምህርት ከዛ ትምህርት የለም። አስተማሪያቸው ስንመለስ በቃ የለም ዛሬ ገባልና ዛሬ ነው። አይ ባይ ጊዜ ማለት ነው